አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ አስራ አንድ በዚች ቀን በጦርነት ድል አድራጊው ከቤተ መንግስት ወገን የሆነ የመላእክት አርአያ ያለው የከበረ ሰማዕት ገላውዴዎስ የተጋድሎ ፍጻሜ ነው። የቅዱስ ምድራዊ መንግስትንና የዚህን ዓለም ክብር የናቀ ነበረ። መልካም ገድልም ተጋደለ። የማይጠፋ ሰማያዊ መንግስትንና የማያልቅ ክብርንም ወረሰ። የዚህም ቅዱስ የአባቱ ስም አብጥልኦስ ነው። እርሱም ለሮም ንጉስ ለኑማሪኖስ ወንድም ነው። መልኩም እንደ እስራኤል ያዕቆብ ልጅ እንደ ዮሴፍ እጅግ ውብ ነበር። እርሱም በጦርነት ላይ ብረታ ነበር። የአንጾኪያ ተወላጆች የሚመኩበት ነበር። ስለ ድምግባቱና ጽናቱ በሁሉ ዘንድ የተወደደ ነበር። እርሱንን ከሞደዳቸው ብዛት የተነሳ ጠላቶችን ድል እንዳደረገላቸው እነርሱም ድል ሆነው በውትድርና በብዙ ድንጋጤ ከፊቱ እንደሸሹ አድርገው ስዕሉን ስለው በከተማ መግቢያ ላይ ያኖሩት ነበር። ቅዱስ ገላውዴዎስም የቤተ ክርስቲያን ቅዱሳት መጻሕፍትን ዘወተር ያነብ ነበር። የሮም ንጉሥም ዜናውን ሰምቶ ሊያየው ወደደ። ልጁ ገላውዴዎስንም ይመለከት ዘንድ ወደ አባቱ ላከ። እርሱም ላከለት። በደረሰ ጊዜ በደስታ ሊቀበለው ንጉሡ ከሰራዊቱ ጋር ወጣ። ባየውን ጊዜ ደስ ተሰኘበት። የሮሜ ከተማ ሰዎች ሁሉ ደስ አላቸው። ከዚያም ወራቶች በኋላ ከቁዛ ሀገረ ሰዎችና ከአርመነ ታላቅ ጸብ ተነሳ። ይህም ቅዱስ ገላውዴዎስ ክብር ግባና በጌታችን ኢየሱስ ታምኖ ወደ እርሱ መወጣ። ድልም አደረጋቸው። ንጉሳቸውንም ያዘው፣ ጣዖቶቻቸውንም ሰባበራቸው። ከዚህም በኋላ ወደ አንጾኪያ ተመለሰ። ዲዮቅልጤኖስም የክብር ባለቤት ጌታችን ኢየሱስ ክርስቶስን ክዶ አምልኮ ጣዖትን በጸና ጊዜ እጅግ አዘነ። ፊግጦር የሚባል የህርማኖስ ልጅ ወዳጅ ነበረው። ሁልጊዜም ጊዜም የመጻሕፍት ቃል ይሰሙ ነበር፣ ስለ መሳቸው ድኅነት ያደቡ ነበር። ከዚህም በኋላ ክብር ይግባውና ስለ መጌታችን ኢየሱስ ክርስቶስ ደማቸውን ያፈሱ ዘንድ ተስማሙ። በዚያም ጊዜ ሰይጣን በሽማግሌ አምሳል ታያቸው። ያዘነላቸው መስሎ እንዲህ አላቸው፦ ልጆቼ ሆይ መልካሞች ጎልማሶች ናችሁ፣ የነገሥታት ልጆች ናችሁ። ስለ እናንተ ያፈራለሁ አዝን ላችኋለሁ። ለሁሉም እኔም ከንጉሱ ጋር ተስማሙ ዘንድ ለአማልክትም ታጥኑ ዘንድ መክራችኋለሁ። ትያዛችሁም ትእዛዙን አትታረፉ። እናንተም ክርስቶስን በቤታችሁ አምልኩ። ይህ ንጉስ ኃይለኛ ራራይ ሌሎች ጨካኝ ነውና አላቸው። ክብር ይግባና ጌታችን ኢየሱስ ክርስቶስ ከእርሱ ጋራ የሚያነጋግራቸው ሰይጣን እንደሆነ ያስገነዘባቸው ክፋትን ሁሉ የተመላ ያሰት አባት ሆይ ከኛ አንተ ሁልጊዜ የእግዚአብሔርን ሕግ ታረቃለህና አሉት። ያን ጊዜም መልኩን ለውጦ እንደ ጥቁር ባሪያ ሆኖ እንዲህ አላቸው። እነሆ ከንጉስ አጣልቼ ደማችሁ እንዲያፈስ አድርገዋለሁ። ሰይጣንም ይህንንም ብሎ ወደ ዲዮቅልጥያኖስ ሄደ። ፊቅጦርና ገላውዴዎስም ካልገደልካቸው በአንተ ላይ ይነሳሉ፣ አንተንም ገድሎ መንግስትን ይወስዳሉ። እነርሱም የመንግስት ልጆች ናቸው እና አለው። ይህንም ንጉሱ ወደ ቅዱስ ገላውዴዎስ ልኮ ወደ እርሱ አስመጣው። ለጣዖታቱም እንዲሰዎ ለመነው፣ የአባቱንም ሹመት ይሾመው ዘንድ ቃል ገባለት። ሰምቶም አልታዘዘለትም። ንጉሱም ክፉ ቃልን ሊናገረው አልደፈረም። ቅዱስ ገላውዴዎስ ግን በድፍረት ይናገረው ነበር። ያለመፍራትም ንጉስና የረከሱ አማልክትን ሰደበ። ህርማኖስም ቅዱስ ገላውዴዎስም ወደ ግብጽ እንዲልከው እና በዚያ እንዲገሉት ንጉሱን መከረው፣ እርሱ እንደ ልጅ ፊቅጦር አመፀኛ ነውና እና ንጉሱም ወደ እንዲናው ገዢ እንዲህ ብሎ ጻፈ፣ ገላውዴዎስ ትእዛዛችንን አልተቀበለም፣ ቃላችንም አልሰማም። አንተም ወደ ትእዛዛችን ይመለስ እንደሆነ በብዙ ድካም ሸንግለው፣ ይህ ካልሆነ ራሱን በሴፍ ቁረጥ። ቅዱስ ገላውዴዎስም ወደ እስክንድርያ ይወስዶ ዘንድ ንጉሱ እንዳሰሰ ባወቀ ጊዜ እሳት ባል የሆነ ሲድራማኮስን ጠርቶ ክብር ሆነ ጌታችንን በማመን እንዲጸና ወገኖችንም እንዲያጸናቸው አደራ አለው። በሰላምታም ተሰናበተው ወደ እንዴናው ገዚ ገዢ ወደ አርያኖስን በደረሰ ጊዜ አርያኖስ አይቶ ደነገጠ። ተነስቶም እጁን ሳመው እንዲህም ብሎ ለመነው ጌታዬ ገላውዴዎስ ሆይ ይህን ስራ አትስራ፣ የንጉስንም ትእዛዝ አትተላለፍ። ቅዱስ ገላውዴዎስም እንዲህ ሲል መለሰለት፣ ንጉስ ያዘዘን ልትፈጽም እንጂ በነገርህ ልታሰተኝ አልተላኩም አለው። መኮንኑም እስከሚቆጣ ድረስ እንዲህ እርስ በሳቸው ይነጋገሩ ነበር። በመኮንኑም እጅ ጦር ነበር። ቅዱስ ገላውዴዎስንም ወጋው፣ ነፍሱንም ክብር ይግባና በጌታችን እጅ ሰጠ። በመንግስተ ሰማያትም የሰማዕትነትን አክሊል ተቀበለ። ምመናንም መጥተው የቅዱስ ገላውዴዎስን ስጋ ወሰዱ። በመልካም አገናነዝም ገነዙት። የቅዱስ ፊቅጦር ስጋ ጋርም በሳጥን ውስጥ አኖሩት። የስደቱ ዝም ዘመን እስከሚፈጸም ጠበቁት። ከዚህ በኋላም የቅዱስ ፊቅጦር እናት ቅዱስ ሶፊያ ወደ እንዲናው አገር መጣች። የቅዱሳን ገላውዴዎስና ፊቅጦርን ስጋቸውን ወስዳ ወደ አንጾኪያ ደረሰች። የቅዱስ ገላውዴዎስም ስጋ አስዩጥ በእንባል አገር ይኖራል ሚልም አለ። ለእግዚአብሔር መስጋናውን በዚህ መስተጋደል ጸሎት ይማረን በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም መለት በመሬታችን ኢየሱስ ክርስቶስ ስም በእስክንድርያ ከተማ የተሰራች የአርባው ሰማዕታት ቅዳሴ ቤተክርስቲያንና እና የእስክንድራው ሊቀ ጳጳሳት የቅዱስ ክርዳኑ መታሰቢያ ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ አስራ ሁለት በዚች ለት፣ የከበረ የመላእክት አለቃ የመልአኩ የሚካኤል መታሰቢያ በዓሉ ያከብራሉ።